ሰላም ጤና ይስጥልን እንደምን ሰነበታችሁ የተከበራችሁ አድማጮቻችን ይህ በዋርለ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት በሚዲያ ይዘት ማብለፀቅ ዝግጅት ስርጭት ቡድን ተዘጋጅቶ የሚቀርብላችሁ የራዲዮ ፕሮግራም እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ በመጋበዝ የዕለቱን ፕሮግራማችን እንጀምራለን መንግስት ያደረገውን የመንግስት ሰራተኞች የደሞዝ ጭማሪ ተከትሎ ያለ አግባብ ዋጋ በሚጨምሩ ነጋዴዎች ላይ ቁጥጥር እያደረገ መሆኑን የዋርሎ ወረዳ ንግድና ገበያ ልማት ጽፈት ቤት ገለጸ። በው የመንግስት ሰራተኞች መካከል አቶ ፈቃዴ አማር እና አቶ ተስፋያ አስማማው በበኩላቸው ተከታዩን ብለዋል። ያው የደሞዝ ጭማሪን አስመልክቶ የሚደረጉ አንዳንድ ግብርና ምርቶች ላይ፣ ሌሎች ፋብሪካ ውጤቶች ላይ ኤብን ራሱ የቤት አከራዮች እና ተከራዮች መካከል የሚታዩ ነገሮች አሉ። እነሱን በተመለከተ ምንም እንኳን ይህ ደግሞ ጭማሪው አሪፍ ቢሆንም፣ አሁን ላይ ግን ገና ሳይደርስ ከእጁ የመንግስት ሰራተኛ ውድት ላይ ሳይደርስ ብዙ እንትኖች እየተወሩ ነው። ጭማሪዎችም አሉ። ለምሳሌ ስኳር ላይ እንትን ብንል ከመቶ አምሳ ና ስልሳ ወደ መቶ ሰማኒያ ና ሰባ ሄደበት። እንደዚሁ ደግሞ የቤት አከራይ አከራዮች በተለይ ከአምስት መቶ እኮ ወደ ስምንት መቶ አንድ ሺህ ያስገቡ ሁሉ አሉ። ስለዚህ እነዚህን ከሚመለከተው ደመወዝ ጭማሪው ጥሩ ነው፣ ከሚመለከተው ሀገር አካላት ጋር በመሆን ለምሳሌ ንግድ ገቢዎች አለ፣ ከጸጥታ ተቋም ጋር በመሆን ግብረ ኃይል አለ፣ የራሱ የተቋቋመ ግብረ ኃይል አለ። እነሱ በአንድ ሆኖ መስራት ቢችሉና ሌሎችን አደረጃጀቶች አሉ፣ ለምሳሌ እንደ ሸማቾች ታች ማን ነው? አሪያ አሪያ እና በማን ነው የተደራጁ እንትኖች አሉ። እነሱን በማስተባበር መስራት ቢቻል ላይ የሚል እንትና ያለኝ። በጥቅሉ ግን የመንግስት ሰራተኛው አጋዥ መሆን አለበት። ጠቅላላ ማህበረሰቡ አጋዥ መሆን አለበት። አንዳንድ አንድ ጥቆማዎች ይመጣሉ። እነሱን ጥቆማዎች በጋራ ውጤት እንዲኖራቸው በማድረግ መስራት ቢቻል ላይ የሚል ሀሳብ ነው ያለ የመንግስት ሰራተኛ ነው። ያው አጠቃላይ ከደሞዝ ጭማሪ ጋር ተያይዞ የኑሮ ውድነቱን በተመለከተ ደሞዝ ጭማሪው አንጻራዊ በሆነ መንገድ ጥሩ ነው። ነገር ግን ይሄ ደሞዝ የመንግስት ሰራተኛ እጅ ከመግባቱ በፊት ነው ብዙ ነገሮች እየጨመሩ ያለው፣ የሰብል ምርቶች ላይ፣ የፋብሪካ ውጤቶች ላይ ለምሳሌ አሁን ከፋብሪካ ውጤቶች አንጻር ሳሙናን ብንወስድ ከስልሳ ብር ወደ ሰማኒያ ብር ነው በአንድ ጊዜ የገባው። ሌሎች ስኳርን ብንወስድ አሁን ከመቶ ሀምሳ ነው ወደ መቶ ስልሳ መቶ ሰባ በአንድ ጊዜ የገባው። የሰብል ውጤቶች እነኚህ እነ ባቄላ፣ አተር፣ ምስርን ብንወስድ አሁን ምስር አሁን የመንግስት ሰራተኛ መብላት የማይችልበት ደረጃ ላይ ደርሷል። ውድ ነው፣ ዘጠኝ መቶ ብር ድረስ ደርሷል። አሁን በአንጻራዊነት እንኳ ከነበረው አንጻር ጥሩ ነው ጭማሪ ቢኖርም ጥሩ ነው የሚባለው አሁን ጤፍ ነው። ጤፉ ራሱ ጭማሪ የለውም ሳይሆን ከሌሎች ጭማሪዎች አንጻር ዘይታውን አንድ ሺ አራት መቶ ሀምሳ አንድ ሺ አምስት መቶ የነበረው አንድ ሺ አምስት መቶ ሀምሳ ደርሷል። ብዙ ነገሮቹ ጭማሪ ማሪ አላቸው። ስለዚህ የመንግስት ሰራተኛው የደመወዝ መጨመሩ ሊጠቀም የሚችለው ሌሎች የፋብሪካ ውጤቶች፣ የግብርና ምርቶች እነኝ ባሉበት የሚቀጥሉ ሆኖ ከተገኘ ነው ሊጠቀም የሚችለው ከዛ ውጭ ግን የደመወዝ ጭማሪው ከቁጥር የተለየ ነገር መንግስት ሰራተኛው ሊጠቀም የሚችል ነገር አይኖረውም ማለት ነው። ነገሮች በዚሁ በዛው ልክ እየቀጠሉ የሚሄዱ አሁን ይሄ የመንግስት ሰራተኛው ላይ እጁ ላይ ሳይደርሱ ነው እነኝህ ጭማሪዎች አሉ። የበለጠ እጁ ላይ ቢደርሱ ደግሞ ከዚህ በላይ ሊጨምሩ እንደሚችሉ ብዙ ማሳያዎች አሉ። ስለዚህ እነኚህን የንግድ ተቋም የሚባለው ሌሎች የሚመለከታቸው አካላት የፖለቲካ አመራሩ እነኚህ ባሉበት የንግድ ውጤቶች ነጋዴዎች ባሉበት እንዲያስቀጥሉ ስራ መስራት ይጠይቃል። በእያንዳንዱ ነገር ላይ ስራ መስራት ይጠይቃል። ንግድ የሚባለው አካል ስራ መስራት አለበት፣ ነጋዴዎች ጋር መግባባት አለበት። የተለያዩ ነገሮች በማህበራት መቅረብ አለባቸው። አሁን ዘይት በማህበር መቅረብ የሚችል ነው፣ ስኳር በማህበር መቅረብ የሚችል ነው። ሌሎች ነገሮች በማህበር መቅረብ የሚችሉ ከሆነ ነጋዴው ሌሎች ነገሮችን ባለበት የሚቀጥሉበት ሁኔታ ስላለ ከዚህ አንጻር ስራ መሰራት አለበት። ከዛ ውጭ ግን መንግስት ሰራተኛው ደሞዝ ተጨምሮለታል በሚል ብቻ ኑሮውም ባለበት ማስቀጠል አይቻልም የሚል ሀሳብ ስላለ ነው። ዋርላ ወረዳ ንግድና ገበያ ልማት ጽህፈት ቤት ኃላፊ አቶ ሊየው ሰማ እንደገለጹት መንግስት ያደረገውን የመንግስት ሰራተኞች የደመወዝ ጭማሪ ተከትሎ በሰብልና በፋብሪካ ምርቶች ላይ ያለ አግባብ ዋጋ በሚጨምሩ ነጋዴዎችን ለመቆጣጠር ጽህፈት ቤታቸው ግብረ ኃይል በማቋቋም ወደ ስራ እየገባ መሆኑን ጠቅሰው ከሁለት መቶ በላይ የንግድ ተቋማት ከደመወዝ ማስተካከያው በፊት የነበራቸውን የዋጋ ዝርዝር እንዲያቀርቡ በማድረግ የቁጥጥር ስራው የተሰራ መሆኑንና ከዚህ ውጪ ያለ አግባብ የዋጋ ጭማሪ በሚያደርጉ የንግድ ተቋማት ላይ ተቋሙ ህጋዊ እርምጃ እየወሰደ መሆኑን በማብራራት የሚከተለውንም ብለዋል። አሁን ካለው ወቅት አይዞ በተለይ ከእኛ ተቋም አኳያ ልንሰራቸው የሚገቡ ነገሮች እንደሚታወቀው መንግስት ለመንግስት ሰራተኛው የደሞዝ ጭማሪ ስራ የሰራበት እና በተግባር የዋለበት አጋጣሚ ነው ያለው። ይህን አስመልክቶ ምናልባት የመንግስት ሰራተኛውን ብቻ በማየት ሌላውን ሸማች ማህበረሰብ ያለማሰብ አልፎ አልፎ የዋጋ ጭማሬ ታየበት አጋጣሚ ነው ያለው። ይህን የዋጋ ጭማሬ ለመከላከል የመጀመሪያው የጋራ ግብረ ኃይል ማቋቋም እና እቅድ ያቅድ ወደ ተግባር መግባት ነው። ምናልባት በዚህ ዙሪያ ላይ ሰፊ ስራ መስራትን ስለሚጠበቅብን ሁሉም ሰው ባለቤት ሆኖ ደመወዝን መሰረት ያደረገ የዋጋ ጭማሪ እንዳይኖር ስራ መስራት ስላለብን ግብረ ኃይል በአስተዳዳሪው የሚመራ እና የቴክኒክ ኮሚቴ ደግሞ በየስሩ የሚመራ ኮሚቴ ተቋቁሟል። እሱም በቅዳችን ላይ የጋራ መግባባት ላይ እና የጋራ ያደረግንበት አጋጣሚ ነው ያለው። ይህን ስራ ከሰራም በኋላ ምንድን ነው ማድረግ ያለብን የሚለውን ነገር እንደ ተቋም ቁጭ ብለን ደግሞ ከማኔጅመንት እና ከጠቅላላ ሰራተኛችን ጋር አብረን የተወያየንበት እና የተጋባንበት አጋጣሚ ነው ያለው። ከዚህ አኳያ ምናልባት ደሞዝን መሰረት አድርጎ የገበያ ጭማሪ እንዳይኖር ምንድን ነው ማድረግ ያለብን የሚል የበር ከበር ስራ መስራትና የዋጋ ዝርዝር ሁሉም የንግድ ድርጅቶች እንዲያመጡ የማድረግ ስራ ነው። በሁለት መንገድ ነው የምናየው ያየነው ምናልባት ወቅቱን መሰረት አድርገው የዋጋ ጭማሪ የጨመሩ ግለሰቦችን ማግኘትና ደግሞ ባለበት ያስቀጠሉ ነጋዴዎቻችንም ደግሞ እንዳሉ ያረጋገጥንበት አጋጣሚ ነው ያለው። ከዚህ አኳያ 216 የንግድ ድርጅቶችን በር ከበር ጉብኝት የጎበኘንበት እና የዋጋ ዝርዝር መረጃቸውን እንዲያመጡ ያደረግንበት አጋጣሚ ነው ያለው። ከሁለት መቶ አስራ ስድስቱ ነጋዴዎቻችን አርባ ሦስቱ ነጋዴዎች የዋጋ ጭማሪ አድርገው ያገኘንበት አጋጣሚ እና በእነሱ ላይ እርምጃ የወሰድንበት አጋጣሚ ነው ያለው በአርባዎቹ የጽሁፍ ማስጠንቀቂያ የሰጠንበት ምንም መነሻ ሳይኖራቸው ደረሰኝ ሳይኖራቸው የዋጋ ጭማሪ ካደረጉ ትክክልና አግባብነት የሌለው በመሆኑ እሱን የጽሁፍ ማስጠንቀቂያ በመስጠት ወደ ነበረበት ዋጋ እንዲመለሱ የማድረግ ስራ የተሰራበትና ሶስት የንግድ ድርጅቶች ላይ ኮንቴነራቸውን ያሸግንበት አጋጣሚ ነው ያለው። እነሱን አሽገን እንደገና በማስተካከያ እንትን ላይ አስተካክሎ ዋጋቸውን ሲያመጡ፣ የዋጋ ዝርዝር ሲያመጡ መልሰን እየታሸገውን እንትን የከፈትንበት አጋጣሚ ነው ያለው። ከዚህ አኳያ ይህን ስራ ስንሰራ ግን አሁንም የሚቀር ስራ እንዳለ እና መስራት ያለብን ስራ እንዳለ በደንብ እንትን ማለት የተረዳንበት አጋጣሚ ነው ያለው። ከዛ ውጭ ይህን እርምጃ ከወሰድ በኋላ የምርት አቅርቦት ስራ መስራት ነው ያለብን ብለን ድምዳሜ ላይ ደርሰን አስተዳደር ምክር ቤቱ ጋር በመነጋገር ወደ 10 ሺህ እንትን 10 ሚሊዮን ብር እንዲበጀትልን በማድረግ ሁለት ማህበሮች ያሉን እነሱ ማህበሮች በማጠናከር ወደ ስራ በማስገባት ከኢንዱስትሪ ምርት 99 ኩንታል ስኳር አምጥተን ካለው ዋጋ ጋር በ132 ብር ሂሳብ እንዲሸጥ የተደረገበት አጋጣሚ ነው ያለ። ዘይት 13068 ሊትር አምጥተን እሱም ለመንግስት ሰራተኛችን በቢያንስ የመንግስት ሰራተኛውን ብቻም ሳይሆን ዝቅተኛ ኗሪ የሆኑት የከተማ ኗሪዎችም እነሱም እንዲዳረሱ ያደረግንበት አጋጣሚ ነው ያለው። 48 ኩንታል መኮረኒ እሱም በ150 ነው ገበያ ላይ ሲሸጥ የነበረው። እኛ ግን በማህበሮቹ 130 እንዲሸጥ የተደረገበት አጋጣሚ እና ሩዝ በዚሁ ልክ 16 ኩንታል አምጥተን አሁንም በተመጣጣኝ ዋጋ እንዲሸጥ የተደረገበትና እና ከ130 ወደ 120 ብር እንዲወርድ የተደረገበት ነው። ሌላው የልብስ ሳሙናም በተመሳሳይ በማህበሮቹ ወደ 3000 ፍሬ ሳሙና እንዲመጣ በማድረግ ከ65 በ58 5 ሳ 8 ብር እንዲሸጥ የተደረገበት እና በዋነኛነት በአብዛኛው ይህን ስናደርግ ከሊጨምር ከነበረው ገበያ ባለበት እንዲቀጥል የተደረገበት እና ስራ የተሰራበት አጋጣሚ እንዳለ እያየንበት እና የሰራነው ስራ እንደሆነ ከዚህ ጋር ተያይዞ ምናልባት ለወደፊትም መስራት አለብን ብለን ያሰሙ ነገር እንዳለ ያመለክታል። ከዚህ አኳያ የግብርናና የኢንዱስትሪ ምርት በስፋት ማቅረብ እንዳለብን ተግባብተና ይሄንን ምንድነው ያደረገው የግብርና ምርት ከምንለው በቀሎና ጤፍ በዋነኛነት ከጎጃም እንድናስመጣ እንትን ብለን በጀቱን ያው በአግባቡ ለሁለቱም ማህበሮች አከፋፍለን 55 ሚሊዮን ብር እንትን እንዲሉና በዚህ ልክ ስራ እንዲሰሩ ገበያ እንዲያቀርቡ እኛም ትስስር መስራት እንዲያለብን በትልቁ የዋጋ ጥናት ማጥናት እንዲያለብንና የሚቀንሰውን ምርት ማቅረብ እንዲያለብን በደንብ የተግባባንበት አጋጣሚ ነው ያለው። ሁለተኛው ደግሞ የኢንዱስትሪ ምርት ነው። የኢንዱስትሪ ምርት በተለይ ዘይትና ስኳር፣ መኮረኒ፣ ሩዝ የመሳሰሉትን ነገሮች የዳቦ ዱቄት እሱን ጭምር ለማስመጣት አሁንም በዝግጅት ላይ ያለንበት አጋጣሚ ነው ያለው ምናልባት ይህን ስራ ስንሰራ የሚያጋጥመን ችግር እንዳለ ነው። በዋነኛነት ሁላችንም እንደምናውቀው የጸጥታው ችግር ነው። አሁን ተንቀሳቅሶ ለማምጣት ይህ ምርት መንገድ ላይ እያጋጠመ ያለው ችግር ትንሽ አስቸጋሪ ስለሆነ እዚህ ላይ ያለውን ነገር በጋራ እየተነጋገርን የምንፈታበት አጋጣሚ ከተፈጠረ ይህን ምርት ለማቅረብ እንትንላለን ብለን እናስበናል። ሁለተኛ የጅምላ ነጋዴዎችን አሁን ማነጋገር ነው። የጅምላ ነጋዴዎቻችን ምናልባት ማህበሮቹን የሚያጠናክር ጅምላ ነጋዴ ካለን እሱን የጅምላ ነጋዴ ጥሩ የሆነ ምርት እንዲያቀርብ ማድረግና እሱ ላይ እንዲሸጥ አቅርቦትን በስፋት እንዲያቀርብ ማድረግ በትልቁ አልመን ለመስራት ያሰብንበትና አሁንም እሱን የማነጋገር ስራ በዕለቱ፣ የራዲዮአችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ቸር ሰንብቱ።